ሚናገር አይደለም ያኒ በለጋው ልጅነት ሳላውቅ ያን ክፋት ደግነት እቅፋር ገኸይ ባንቀልባ ጠዋት ማታ ሆድ ሲባባ ልጄን ስትል ተጨንቀሃል፣ ያባት ፍቅር ዋጋ ከፍለሃል፣ ማለኔ ተካሃል አንተን ከማና ወዳድሬ ላብልጥ እንጂ አክብሬ አፍቅሬ አባቴን ከማን አላብ ሰህኝ የፍቅርን ሸማ ላስተያይ ደሞ ከነማ አባቴን አንተን ከማና ወዳደሬ አድሪ ላብልጥ እንጂ አክብር ያፍቅሬ አባቴን ከማን

አብ ለምንድነው የምትሆነው? ቆይ አንተ ምንድን ነው? እናንተ እኮ ለሁለት እንድንፈተናሽ እንዳሳደግኳት እንዴት እዚህ እንዳደረስኳት ብታይ፣ እውነቴን ነው የምልሽ እንደዚህ ትልቅ ደረጃ አድርሼ እሷን መጨረሻ ያለው ብዬ ነበር የጠበኩት፣ ግን በጣም በጣም የሚያሳፍር የሚያሳዝን ነገር ሰራችን። ጥሩ ነው ይሄ ከሆነ እኔ ውለታ ጥሩ ነው

አይደለ ሌላ ነገር ባረግ ማለት ነው። አታምንም ማለት እኔ ላይ በቃ እሺ፣ በቃ ይቅርታ አረግላታለሁ ብለህ ዝም እንደምትለው በዚህ ነገር ግን ቀልና ማጣቅ ስለማቅ ነው እኔንም ማስገድ ላይ ነበር እኮ ማርያምን፣ ይኸው ማርያምን ቀልድ ነው ማርያምን ማርያምን ቀልድ ነው። ቤተሰቦቻችን ለምኮ ዩቱብ እንደ መሰራ ታውቃለህ፣ እና በዛ በቃ አባት ሽመሽ የምታስተዋውቂ ምናምን ሲሉኝ፣ ከዛ በዚህ በፕራንክ ልጀምረህ ብዬ ነው። እሺ ማርያምን ማለት ነው

እኔ ማለት መቼም ቢሆን መቼም አላዋርድም። አባቴ መቼም አምርብሻለሁ እኔ መክረህ ነው መሆነው የምን እና የምጠብቀው ነው የአንተ ኩራት ነው መሆን የምፈልገው። እንዴት እንዳሳደግከኝ አውቃለሁ። ብዙ ነገር አሳልፈናል፣ ታውቃለህ በህይወታችን ውስጥ እንዲህ እንዲህ የምንል ሰው ማይረዳን ነገሮችን አሳልፈናል። እኔ እናንተ አደለ በጣም ብዙ እውነት የምሬን ነው መነግራችሁ ማለት ነው ትልቅ ነገር አሳልፈናል በህይወታችን ውስጥ ማንድረሰውን ነገር ማለት ነው። እውነት ይህን ነው የምነግራችሁ። እዚህ ጋር ቀልድ ምናምን አይደለም፣ ቀልድ ቅድም አልፏል ና የምሬን ነው፣ የማልደራደርበት ነው። ቅድም ነግሬያቸዋለሁ። ወድሃለሁ ብዬ ነግሬ አላውቅም፣ ግን ያው እናንተ ፊት ለመጀመሪያ ጊዜ ይለዋለሁ። በጣም ነው ወድ እኔም በጣም ነው ወድ የምሬን ነውና፣ አሁን ቅድም ደንቅጬ እንትን ብዬ ነበር፣ አሁን በቃ ደስ ብሎኛል የምሬ ነው። መቼም ላደርገው የማልችለው ነገር ነው። እኔ ኩራት ነው የምውለው። መቼም ቢሆን አላሳፍርም። መቼም ቢሆን ማንም ሰው በእኔ ስምህ ከፍ ብሎ እንዲጠራ እንጂ ዝቅ ብሎ እንዲጠራ መቼም ቢሆን አላደርግም። በጣም ነው የምወድ በጣም ነው የማከብርህ አባቴ። እና በጣም ይቅርታ ከዚህ በኋላ የለመደኝም ና በቃ የምር ውድ ቤተሰቦቼ አባቴ ጋር ሰራዋለሁ ብዬ ጭራሽ አስቤ አላውቅም። አንድ ቀን ዛሬ የሌለው ሆኖ ዛሬ ተተኩሶብኝ ነበር። እሱ እቤት እቤት ሲሆን እቤት አስቀምጦት ሲመጣ ነው ሽጉት አላስኩትም እንጂ እንደው ደሜ ራሴ ማቆጣጠር አልቻልኩም። በእውነት ለምን መሰለሽ እኔ ለእሷን መጠብቀው የሆነ ቦታ ላይ ነው ገብትሻል። እውነቴ ነው ምልሽ ተነጋግረናል። ደሞ ቁጭ ብለድ እስከ ሳርገን ሰላም ይሄ ይሄ ነው፣ ይሄ ይሄ ነው፣ አቅጣጫሽ በዚህ በዚህ ነው፣ በዚህ በዚህ መሄድ አለብሽ እንደዚህ ነው ብዬ ሁሉን ነገር ይኸው እሷን ልትነግርሽ ትችላለች። ሁሉን ነገር ቁጭ አርግተን ከሁለት ቀን ሶስት ቀን አውርተናል፣ በዚህ ዙሪያ ላይ ማለት ነው። ስለዚህ ይሄ እንደዚህ አይነት ነገር በዚህ አይነት ሁኔታ ትመጣልብኛለች ብዬ አልጠበቅኳትም ነበር። ደግሞ ፍራንክ ጭራሽ ደግሞ አላሰበም ጭራሽ ማለት ነው ግኝታል። እና ግን በዚሁ አጋጣሚ ቤተሰቦችን ታዋወቃቸው። ደስ የሆነ ነገር በላቸው። በጣም እወዳቸዋለሁ፣ አከብራቸዋለሁ። ከጎናችሁ ከእሷ ጎንቆማችሁ ቆማችሁ ሁሉ ነገር እንትን ስላላችሁ በጣም ነው የማመሰግነው። ለዚህ ደረጃም እንድትበቃ ስለረዳቸዋት፣ ስላገዛቸዋት በእኔና በእግዚአብሔር ስም አመሰግናቸዋለሁ ለማለት ፈልጋለሁ። ልጄም ተባረኪ፣ በርቺ። መጨረሻ ሺመር ኢትዮጵያን ብቻ አይደለም ዓለምን አስጠሪ አለጣን ላመርቃትለንባረኳ አትቀኝም እንሲክት መክሊትዬም ትባረክ። መጨረሻችሁ ይመር ኢትዮጵያን ብቻ አይደለም አለምን አስጠሩ፣ አለምን አስጠሩ። አሁን ምን እንዳደርግልህ ለምሳ ቡና አፍልቼ ቅታ ልጠይቅህ ወይስ በቃ ሙሉ ለሙሉ ይቅርታ አድርገህልኛል ወይስ ምን ይሻላል? ቡናማ ይፈላ ግድ፣ ይሄውት ቡና፣ አሁን ሰዓቱም ስለሄደ ቡና ችግር የለውም። እኔ ከልቤ ይቅርታ ብያታለሁ። ቀደም ነበር ትንሽ የተናደድኩባት፣ አሁን ከልቤ ይቅርታ አድርጌላታለሁ። አንቺም አንቺም እንደውም አንመክቴ ይቅርታ አገባብሽ ልታልኝ እኔ አንቺን ብድግ ነኝ መች ሳመች። እንደዚህ ግን ሁለተኛ አታስደንግጡኝ፣ ሁኔታ አላስብም። እንግዲህ እንደዚህ ሁለተኛ አይለመደኝም። አይለመደኝም ማለት ይሄ በእኛ እንትን ውስጥ ብዙም ስለአልተለመደ አዎ በእኛ ማንም አለመደው ማለት እንደ እኔ እንጃ ብለን እንዳሰብነው እራሱ እኔ አላውቅም። ማርያምን፣ በቃ ጭላ ቀኑ ጭለማ ነው የሆነብኝ። እውነቴን ነው የምለው። እና በጣም አሁን ተረጋጋው። አሁን ነው ልቤ ቀጥ ልትል ነበረ። ማርያምን ይሄ ልቤ ቀጥ ይበል። በጣም ደስ ብሎኛል፣ እኔን በጣም ደስ ብሎኛል። እውነቴን ነው። ተባረኩ፣ አሜን። መጨረሻቸው ይመር ኢትዮጵያን ብቻ አይደለም ዓለምን አስጠሩ። አሜን። በቃ ተ መክሌት እያብራቸው ተጫወቱ። እሺ በቃ ቻው። እኔ ትንሽ ረፍትላል። እሺ እሺ። ማ ለአዋራቸው ትንሽ ወይኔ ግን አንቺ ሁለተኛ ማለት ነው እንደዚህ አይነት ሀሳብ ባመጣ እንደዚህ ምላሴ ነውጥሽ ቁረጭ። ጌታን ሁለተኛ ማለት እኔ እንጃ አላውቅም። ጌታን አልጠበኩም። እውነቴን ነው ማለት ይሄን ያህል ይሆናል ብዬ የምር፣ እንደሚበሳጭ በጣም እንደሚበሳጭ አውቋለሁ፣ ግን እጁን እኔ ላይ ያነሳል ብዬ ጭራሽ እውነት፣ እጁን እኔ ላይ ያነሳል ብዬ ጭራሽ ማርያምን አልጠበኩትም ነበር። አነቀኝ። ይናደዳል አውቃለሁ ግን እኔ የሚናደዳል ብዬ ጭራሽ አላሰብኩም። ግን ሁሉም ለበጎ ነው፣ እንኳን እንደንግጫለሁ እኮ እየተነጋገሩ፣ ሁሉም ለበጎ ነው። ግን ግን በቃ አየሁት ማለት በጣም እንደምወደው ታውቃላችሁ፣ በጣም እንደምፈራው ታውቃላችሁ፣ ነግራችኋለሁ። ምናምን ግን ፈራው በጣም እንደምወደው ምናምን ነግራችኋለሁ። ግን በቃ በዚህ ልክ ይሆናል ብዬ አላሰብኩም ነበረ። የምር እኔ እንጃ በጣም እንደሚወደኝ፣ በጣም እንደሚሳሳልኝ በዚህ አጋጣሚ አይቻለሁኝ። የምር አላውቅም። እኔ እንጃ ብቻ ግን ይሁን፣ ሁሉም ለበጎ ነው። የሆነ ነገር ስታስብ የሆነ ነገር ሊያሳያችሁ ነው። እና ይሄ ቪዲዮ ማስተማሪያ ይሁንልኝ፣ ይቀመጥልኝ፣ ለትምህርት ማንም እንደዚህ አይነት ቀልድ እንዳይቀልድ። ከቤተሰቡ ጋር ሊገልኝ ጎተተኝ፣ ጎዳና ለጎዳና እኮ እና ውድ ቤተሰቦቼ ፕራንኩ ይሄን ይመስል ነበረ። የምር በሌላ ቀን ግን ማታ እሱ ስለሌለ ልንገርሽ፣ በቃ ሌላ ቀን እሱን መካስ አለብኝ። የሆነ ነገር አድርጌ ብናም ሰርፕራይዝ ላረገው አሰብኩ። የሆነ በቃ ደስ የሚል ነገር አድርጌ ም ሰርፕራይዝ ላረገው አስቤያለሁ። አዎ መካስ አለብኝ እና እንደዛ እናረጋለን። አብራችሁን ስለነበራችሁ በጣም እናመሰግናለን። በጣም እንወዳችኋለን። በሌላ ባበደ ቪዲዮ እስከምንገናኝ መልካም ጊዜ። እንወዳችኋለን። ያን በለጋው ልጅነት ሳላውቅ ያን ክፋት ደግነት እቅፋር ገኸይ ባንቀልባ ጧት ማታ ሆድ ሲባባ ልጅን ስትል ተጨንቀሃል፣ ያባት ፍቅር ዋጋ ከፍለሃል፣ ማለኔ ተካሃል አንተን ከማና ወዳደሬ ላብለጥ እንጂ አክብሬ አፍቅሬ አባቴን ከማን አላብሰኸኝ የፍቅርን ሸማ ላስተያይ ደሞ ከነማ አባቴን አንተን ከማና ወዳደሬ ላብለጥ እንጂ አክብሬ አፍቅሬ አባቴን ከማን